አሁን በህመምተኛው ላይ ኤክሞ ተግባር በሚደረግበት ጊዜ የህይወት መቆየት መጠን ምንድን ነው እና ከኤክሞ አገልግሎት ጋር የተያያዝ አደጋ ምንድን ነው? አሁን ከመጀመሪያው ጉዳይ ጀምሮ እነዚህ አደጋዎች ምን እንደሆኑ እነግራለሁ። ስፋት ላይ ሁለት እና ሶስት ዋነኛ ችግሮች ላይ መወያየት እፈልጋለሁ። አንደኛው ደም መፍሰስ ነው፣ ቀጥሎ በሽታ ይመጣል፣ ከዚያ ሶስተኛው ደግሞ የተረፈ ኤክሞ ነው። አሁን ወደ ሁለተኛው እና በተለይ ወደ አስፈላጊው ጥያቄ መልስ በኤክሞ ላይ ያለው ህመምተኛ የህይወት መቆየት ምንድን ነው? ስለዚህ የዓለም ስታቲስቲክስን ስንካየን፣ ስለዚህ በተለያዩ ጥናቶች ውስጥ በተለያየ መንገድ ይገለጻል። አሁን እንደ ኤሌሶ ማለት እንደሆነ የህይወት መቆየት መጠን ከ40 እስከ 60 መካከል ነው። እንኳን እስከ ሰባ በመቶ ድረስ ሊደርስ ይችላል በህመንተኞች ላይ በመመርኮዝ በቡድኑ ላይ በመመርኮዝ እና በሆስፒታል ያለው ፖሊሲ ላይ በመመርኮዝ